እንዲህ ስለ ራሰ በራነት ምን አሳሰበህ? እንዲ ምንድን ነው ነገሩ? የሚለውን እስቲ ያጠራ አርገህ አቅርብልን። ያው የማይቀር ነገር ነው በሰው ልጆት ውስጥ ራሰ በራነት የሆነ እድሜ ላይ መምጣቱ አይቀርም። በተለይ ወንዶች ከአርባ እስከ አርባ ዘጠኝ ባለው እድሜ ውስጥ ያጋጥማቸዋልና ብዙዎችም ያሳስባቸዋል። ቲክቶክ ስገባ ማህበራዊ ሚዲያው ሳይ የሚቀባ ጸጉራችሁ ለሳሳ ለጸጉር ማስተከል የሚሉ በጣም ብዙ ፕሮሞሽኖች አሉ። ያው ጸጉር ውበት ነው በሌላው ዓለም ደግሞ ቅድም አየር ላይ ከመውጣታችን በፊት እንዳልችው መላጣነትም ራሱን የቻለ ውበት ነው። ውበት ብቻ ሳይሆን ብዙ ለትዳር ራሱ ፕሪቪሌጅ የሚሰጠው ነው። ራሰ በራ ባል ለማግባት ብዙ ጥረት እንደሚደረግ በጣም ተፈላጊነት እንዳለው፣ በተለያዩ ሀገሮች እስኪ ሌላውን የተለያዩ ሀገሮችን ተሞክሮ ሌላ ቀን እናቀርበዋለን። አንድ ራሰ በራን ለማግባት አንድ ሴት ምን ማድረግ አለባት፣ ምን ፕሪቪሌጅ አላት፣ ምን ቅድሚያ ይሰጣል የሚለውን እናያለን። ብዙ ነገር እያየን ስለሆነ ነገር ግን ቅድም ያነሳኸው እድሜ ከአርባ እስከ አርባ ዘጠኝ ዓመት በራሰ በራነት ይመጣል ካልከው ጋር በተያያዘ ከዛም በፊት ጸጉራቸው የሚሸሽ ሰዎች አያሉ በወጣትነት ገና የጎል ማሳነት እድሜያቸውን ሲጀምሩ ጸጉራቸው የሚሸሽ ሰዎችም የሚሸብቱ ሰዎችም አያለሁና ምንድ ነው ነገሩ፣ የሚለው ይገርመኝ ነበረ። ዛሬ ካነሳሁ አይቀር እንወያይበት። በነገራችን ላይ የተለያየ ያው ምክንያቶች ይኖሩታል። እንግዲህ ብዙ ጊዜ የጸጉር መመለጥን መቀልበስ ይቻላል የሚል ጥያቄ ስናነሳ የመጀመሪያው እርምጃ ያው ባለሙያችን ማማከር ነው። አንዳንድ ጊዜ በድንገት ጸጉራችን ሊረግፍ ሊነቃቀል ይችላል። ይህ ደግሞ በእለት ተዕለት ውሏችን ውስጥ ለውጥ ማምጣት የሚኖሩብን ነገሮች አሉና መላዎችንም መጠቀም አለብን። አንደኛው በፕሮቲን የበለጸገ ምግብ መመገብ ለጸጉር እድገት እጅግ ጠቃሚ ነው ይባላል። ሌላው ደግሞ ባለሙያዎች ናቸው ነው የሚሉት የተመጣጠነ የምግብ ጥረት ካለ ደግሞ ማስተካከል አለብን። አንዳንድ ጊዜ እንዳልሱ እድሜ አው አለ ጊዜው እንደዚህ የሚመጡ መመለጦችን የሚቀንስ በተለይ ደግሞ ጸጉራቸው የመሳሳት ችግር የሚገጥማቸው ሰዎችን አስቀድሞ ሊቀንስላቸው ይችላል። ስለዚህ ያው አመጋገብ በራሱ ሰውነታችን፣ አእምሮም ይመገባል እኮ በተለይ ንባብ ይባላል አይደል? መጀመሪያ ለአእምሯችን ደግሞ የምንመገባቸው ለምሳሌ ጃፓኖች አሳ ዘይት መሰል ምግቦችን ይመገባሉ። ሕጻናትም ብሩህ አእምሮ እንዲኖራቸው የተመጣጠነ ምግብ ብዙ ጊዜ ማስታወቂያዎች ላይ እንመለከታለናል። ጸጉራችንም ከዚህ አንጻር የሚፈልገው ምግብ አለና ብዙ ጊዜ ሰዎች ጸጉራቸው መነቃቀሉን ሲመለከቱ ሚኖክሲዲን የተባለ ኬሚካል ወይም ደግሞ ክሬሞችን አሊያም ደግሞ ካፌን ያሏቸው ምርቶችን ይጠቀማሉ። እንግዲህ ብዙ ጊዜ ፈሳሽ አሊያም በአረፋ መልክ ሲወሰድ ጥቅም ላይ ይውላል። ይሄ ኬሚካል ደግሞ ወደ ጸጉር ስር ነው የሚሄደው፣ የደም ፍሰትን በመጨመር ይታወቃል። እነዚህ ኬሚካሎች እና ይህ ለጸጉር እድገት ጠቃሚ ሊሆን ይችላል። ነገር ግን እንደ ሕክምና ባለሙያዎች ከሆነ የጸጉር መሳሳትን ይከላከል ይሆናል እንጂ አዲስ ጸጉር እንዲያበቅል አይረዳንም። ብዙ ጊዜ እንደዚህ የምንጠቀማቸው በተለይ ደግሞ ወንዶች ኪቶኮኖዛል የተባለ ኬሚካል ለጸጉር መመለጥ ይጠቀማሉ። እንዳያጋጥማቸው ባለሙያዎች እንደሚሉት ከሆነ ፎረፎር ለመከላከል ጥሩ ሊሆን ይችላል። ምክንያቱም ፎረፎር ጸጉር መመለጥን ያባብሳል። አሁን አሁን ነገሩ ይሄን ያው ፎሮፎር የሚባለውን ነገር ከቅርብ ጊዜ ወዲህ አንመለከተውም፣ ግን አንዱ ሊያባብስ የሚችል ነውና። ከሚኖክሲዲል በተለየ ደግሞ ካቶኮናዞል አናታቸው ላይ የሚቀቡ ሰዎች ፈንገስን ለመከላከል ይረዳቸዋል። አንዱ ለመመለጥ የሚዳርገን ይሄ ነው እና ብዙዎች ጸጉር መመለጥን ወይም ደግሞ ተመልሶ የሚጠፋ ይመስላችኋል? የሚስተካከል ይመስላችኋል? ና ይሄ ነገር እንዴት ነው? መመለጥን ለመቀልበስ ሁሌ እንክብካቤ ማድረግ ያስፈልጋል። ጸጉራችን የሚያስፈልጉትን ነገሮች፣ የጸጉራችንን ባህሪ ራሱ ማወቅ ያስፈልጋል። ምንድን ነው የሚያስፈልገው? የህይወት ዘይቤን መቀየር አለብን። ስትረሶች፣ የህይወት ዘይቤ መስተካከል፣ የአእምሮ ጤና ጉድለት ራሱ፣ እንቅልፍ ማጣት፣ እረፍት ማጣት በአግባቡ አእምሯችን አለማሳረፍ ራሱ እነዚህን ነገሮች ሊያመጣ ይችላል ተብሎ ይታሰባል። አዎ የጸጉር ባለሙያው በተለይ አጊዲ አፍሮ በሚባል ጸጉር ላይ ጥናት አድርጎ ነበረ። የተለያዩ ጸጉር አይነቶች አሉ። ጸጉራችንን ባህሪ ማወቅ አለብን። በመጀመሪያ ደረጃ ጥናቱን ያደረጉት ሰው እንደሚሉት ከሆነ ጥብቅ ተደርገው የሚሰሩ የጸጉር ስታይሎች ለጸጉራችን መመለጥ ተጽዕኖ አላቸው። ስር ይነቀላል። ሹሩባ ምናም የመሳሰሉ እነዚህም ጥንቃቄ ያስፈልጋቸዋል። በጊዜ ሂደት ለመመለጥ ሊዳርጉን ይችላሉ። እንዴት ነው ጸጉራችን መሰራት ያለብን የሚለውን ነገር ማወቁ ጠቃሚ ነው። የመጀመሪያ ሴት መላጣ አጋጥሞ ያውቃል? በነገራችን በሴት ያጋጥማል ነገር ራሰ በራነት። እንደውም ብዙ ጊዜ ሴቶች ጸጉር ሲያስተክሉ ተመልክቻ ያለቀም አንዳንድ ይህንን መረጃ ለመረጃ ሳዘጋጅ አንድ አንድ እንትኖችን ስመለከት ሴቶች ከፊት ለፊት ያለችው የግንባራቸውን ፓርት ሲያስተክሉ ተመልክቻ ያለውና፣ ብዙ ጊዜ በወንዶች ላይ ነው የሚያጋጥመው፣ ግን ሴቶች ላይም የሚያጋጥምበት ጊዜ ያለና የመጀመሪያው ጸጉራችን እንዴት መሰራት አለብን ክብደትና ያላቸው ነገሮች ነ ጥብቅ ያሉ ነገሮችን የጸጉር አሰራሩ ስንጠቀም የጸጉራችን ግንድ ላይ ጫና ልናሳድር እንችላለን። የጸጉር ግንድ ላይ። ስለዚህ የጸጉር ግንድ አሊያም ከስሩ ጋር አጣብቆ የሚይዝ የጸጉር ስታይል ወይም የጸጉር አሰራር ጭንቅላታችን አዲስ ቆዳ እንዳያበቅል ሊያደርገው ስለሚችል እዚህ ላይ ጥንቃቄ ያስፈልጋል። እና በምንከተለው የጸጉር ስታይል ምክንያት ለሁለት አይነት የጸጉር መመለጥ ልንጋለጥ እንችላለን። ሌላው ወደ ውስጣችን ልናስገባቸው የምንችላቸው ነገሮች ተንባሆ ማጤስ፣ አልኮል መጠጣት፣ ጭንቀት እና የእንቅልፍ እጦት የጸጉር መመለጥ ሊያስከትሉ ይችላሉ። ጭንቅላትን ቅባታማ ከሆነ ጸጉራችንን በየቀኑ አሊያም በሁለት ቀን መታጠብ አለብን። በተለይ ብዙ ጊዜ ያው እንደ ፊታችን ጭንቅላታችንም ወዛማ ቅባታማ ሊሆን ይችላል። በሁለት ቀን አንዴ መታጠብ አለብን። በተቃራኒው ደግሞ ደረቅ ከሆነ በሳምንት ሶስት ጊዜ መታጠብ አለብን። እንደዚህ እንደዚህ ያሉ እንግዲህ ነገሮችን መጠቀም ያስፈልጋል። ጸጉር መሳሳት ወይም የሚያመጣቸው ለውጥ የሚያመጣቸው በጾታ፣ በዘር፣ በቀለም እነዚህን አይመርጥምና ሁሉም የጸጉር መሳሳት መነቃቀል የሚያጋጥማበት ጊዜ አለና በዘር በጤና መታወክ በእድሜ መግፋት አሊያም በምንከተለው የህይወት ዘይቤ አማካኝነት ጸጉር መመለጥ መነቃቀል ያጋጥማል ስለዚህ እስኪ በሚቀጥለው ታሪ አገራችን ውስጥ የጸጉር ንቅለ ተከላ አሁን በስፋት እየተካሄደ ይገኛል። ታዋቂ አርቲስቶቻችን ራሱ እየተገበሩት፣ ታዋቂ ሰዎች እያደረጉት፣ ማስታወቂያውም እየተስፋፋ ሄዷል። እንግዲህ ከተለያዩ ከኋላ ጸጉራችን ወደ ተመለጠው ቦታ እየሄደ የሚተከል ከዛ እያደገ ደግሞ እየተስተካከሉትም እናያለን እና እዚህ ላይ ትኩረት አድርገህ በሚቀጥለው እስኪ የጸጉር ንቅለ ተከላ ወይም ደግሞ ይሄ ነገር በጤና ላይ ያለው አዎንታዊና አሉታዊ ተጽዕኖ ምናልባት ጸጉር መተከሉ ምኑ ስነ ልቦናን በራስ መተማመንን ሊጨምር ይችላል። ነገር ግን በአንዳንድ ቦታዎች ላይ አለርጂ ከመሆን ከምን የተነሳ ደግሞ ችግሮች እያየን ነውና እዚህ ላይ ትኩረት አድርገህ በሚቀጥለው ሳምንት ሌላ ክፍል ብትይዝ። አንድ ቃል ውሰድግናል። እችን ነገር ልመልሳት። የጸጉር ንቅለ ተከላ ቀላል አማራጭ ነው ይለናል። የጸጉር ንቅለተከላ ተከላ በቀዶ ሕክምና ጸጉር መትከል ማለት ነው። በርካታዎች ጸጉር በማስተካከል መልካቸውን በማሳመር በራስ መተማመናቸውንም ከፍ እያደረጉ ይገኛሉና ምንም እንኳን የጸጉር ንቅለተከላ ውድ ቢሆንም ውጤታማነቱም ያጠራጥር አይደለም ይላል። ይህን ደግሞ የሚሉት ዶክተር ፓንዝ ናቸው። በዚህ ላይ ጥናት ያደረጉ ሰውና ነገሩን በቀላሉ ባለሙያዎች ሲመለከቱት ከንቅለተ ከላ በኋላ ጸጉራችንን መንከባከብ የምናቆም ከሆነ ከአምስትና ከስድስት ዓመታት በኋላ ዘላቂ መፍትሄ አይደለም ሲሉ ማለት ነው። ተመልጦ ተፈጥሮ ጸጉራችን ብቻ ሊቀር ይችላል። ስለዚህ ንቅለ ተከላ ማለት ሲገልጹት፣ እንደም ማጠቃለያ፣ እንደ ናፍቂ ንቅለ ተከላ ማለት ወደ ውጭ ስንወጣ ብርድ ሆኖብን ወደ ቤት ገብተን ተመልሰን እንደረባለን ጃኬት። ንቅለ ተከላ ማለት ቆይቶ ይበርደናል አይደል? ያ ማለት ነው። በሂደት ራሱ የሚመለስበት ሂደት አለና እንክብካቤ ይፈልጋል ማለት ነው። በቀጣይ በስፋት እናያለን። አዎ በስፋት መታየት ያለበት ነው። የጤና እክል አለው ወይ፣ ምን ምን ነገሮች አሉት፣ አሉታዊ ጎኖቹ ምንድን ናቸው? የሚሉትን በሚቀጥለው ደግሞ በደንብ ተዘጋጅተህበት ለአድማጮቻችን ብትመጣ